ጤና ስጥልኝ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። በቆይታችንም ሉላ ኢትዮጵያን ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለ ጽጌ ነኝ። የአፍሪካ ሀገራት በሰው ሀብትና በመንግስት አስተዳደር ዙሪያ ያለባቸውን ችግሮች ለመፍታት በጋራ ሊሰሩ እንደሚገባ የፌዴራል ሲቪል ሰርቪስ ኮሚሽን ገለጸ። ኮሚሽኑ ለአስረኛ ዙር በኢትዮጵያ የሚካሄደውን የመንግስት አገልግሎት አስተዳደር ኮንፈረንስ አስመልክቶ መግለጫ ሰጥቷል። ራይል ደምሰው መግለጫውን ተከታትለዋለች። የአፍሪካ ህብረት አባል ሀገራትና የተባበሩት መንግስታት የአፍሪካ ቀጠናዊ ፎረም የመንግስት አገልግሎት አስተዳደር አስረኛ ዙር ኮንፈረንስ በአዲስ አበባ ከተማ እንደሚካሄድ የፌዴራል ሲቪል ሰርቪስ ኮሚሽን በመግለጫው አስታውቋል። መግለጫውን የሰጡት የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሉ በኮንፈረንሱ የመንግስት ተቋማት ተለዋዋጭ ሁኔታዎች እንዲቋቋሙና ለብዙ ጊዜ የተከማቹ ከአገልግሎት ጋር የተያያዙ ፈተናዎችን በፍጥነት በመቅረፍ ዙሪያ ትኩረት ተደርጎ ውይይት ይካሄድበታል ብለዋል። በአፍሪካ ህብረትና የተባበሩት መንግስታት በሚቀጥለው ቅዳሜ፣ እሁድና ሰኞ ሁለት ኮንፈረንሶች በትይዩ ይካሄዳሉ። የኮንፈረንሱ ጭብጥ የመንግስት ተቋማት ተለዋዋጭ ከባቢያዊ ሁኔታዎች እንዲቋቋሙና ተንከባለው የመጡና የብዙ ጊዜ ለብዙ ጊዜ የተከማቹና ከአገልግሎት ጋር የተያያዙ ፈተናዎች በፍጥነት ለመቅረፍ ትኩረት አድርገው የሚወያዩበት ተሞክሮ የሚቀያየሩበት መድረክ ነው። አፍሪካ የተከማቹ ችግሮቿን ለመፍታትና የመጪውን ጊዜ ያለመ ተልዕኮ ለመፈጸም ጠንካራ የሰው ሀብትና የመንግስት አስተዳደር የሚያስፈልጋት መሆኑ ላይ የጋራ መግባባት ለመፍጠር ነው። በሁለተኛው የሚካሄደው የተባበሩት መንግስታት የአፍሪካ ቀጠናዊ ፎረም ታዳጊ ሀገራት በተባበሩት መንግስታትና በአፍሪካ ህብረት የተቀመጡ ግቦችን ለመፈጸምና ለማስፈጸም ያለባቸውን የአቅም ክፍተትን ለመሙላት የሚያስችሉ ውይይቶች የሚካሄድበት መሆኑንም ኮሚሽነሩ ተናግረዋል። የዓለም አቀፍ የ ሀያ ሰላሳ አጀንዳ አስራ ሰባት ግቦችና የአፍሪካ የሀያ ስልሳ ሶስት አጀንዳ ሀያ ስትራቴጂያዊ ግቦች በማስታወስ ከሰላም ተቋም ግንባታና ፍትህ ጋር በተያያዘ የጠንካራ ተቋም ግንባታ ሚና አጉልቶ ለመወያየት የተዘጋጀ መድረክ ነው። ታዳጊ ሀገራት በተባበሩት መንግስታትና በአፍሪካ ህብረት የተቀመጡ ግቦች ለመፈጸምና ለማስፈጸም ያለባቸውን የአቅም ክፍተት ተገንዝቦ በትብብር የማስፈጸም አቅም ግንባታ ማካሄድ ትኩረት መስጠት የሚገባ መሆኑ ላይ መግባባት፣ እንዲሁም የጋራ እቅድ አውጥቶ መደጋገፍ የሚያስችል ድባብ ለመፍጠር ነው። በኮንፈረንሱ ኢትዮጵያ የጀመረቻቸውን የመንግስት አስተዳደር ስርዓቶችን በኤግዚቢሽን ለእይታ እንደምታቀርብም ዶክተር መኩሪያው ገልጸዋል። ሁለት መድረኮች በትይዩ የሚካሄዱ ስለሆነ መካከለኛው ምስራቅ እና ከኤዥያም እንደዚሁ የሚመጡ ሚኒስትሮች አሉ። እነዚህ ሚኒስትሮች በተባበሩት መንግስታት አማካኝነት የተጠሩ ናቸው። በአፍሪካ ህብረት የተጠሩ ደግሞ የአፍሪካ አባል ሀገራት ናቸው። በእኛ በኩል ደግሞ ከሶስት መቶ አካባቢ ከሀገር ውስጥ የሚሳተፉ ዜጎች ይኖራሉ። ከዚህ መድረክ ኢትዮጵያ የምታገኘው አንደኛ የጀመርነው የመንግስት አገልግሎትና አስተዳደር ለሌሎች ወንድም የአፍሪካ ሀገሮች በጅምር ደረጃ የምናሳይበት ከዛ አልፎ ደግሞ ከእነሱ የምንማራቸው ነገሮች የምንማርበት፣ እውቀት፣ ቴክኖሎጂ፣ አሰራር ኤግዚቢሽናል ኤግዚቢሽን ስለሚኖር በዛ ኤግዚቢሽን ከነሱ የምንማራቸው ብዙ ነገሮች ይኖራሉ። ኮንፈረንሱ በአፍሪካ ህብረት አዳራሽ ለተከታታይ ሶስት ቀናት እንደሚካሄድም በመግለጫው ተጠቅሷል። የአካል ጉዳተኞችን መሰረታዊ የሚባሉ መብቶቻቸውን በማስጠበቅና በልማት ውስጥ ያላቸውን ተሳትፎ በማረጋገጥ በኩል ውስንነቶች እንዳሉ ተገለጸ። ከዚህ አኳያ የሰሜን ሸዋ ዞን አካል ጉዳተኞች ማህበራት ፌዴሬሽን የአካል ጉዳተኞችን መብትና ጥቅማቸውን ለማስከበር መሰራት ባለባቸው ተግባራት ዙሪያ ከሚመለከታቸው ተቋማት ጋር መክሯል። አበበች ኋላሸት ዝርዝር አላት። ወሰኔ ቤተ የደብረ ሲና ከተማ ነዋሪ ናት። የመንቀሳቀስ ችግር አጋጠማት። ግን የከፋ ችግር አልነበረም ትላለች። ወሰኔ ከዛሬ አስር ዓመት በፊት የዕለት ስራዋን ስታከናውን በነበረበት ሰዓት ያላሰበችው ነገር ግን ገጠማት። የዛሬ አስር ዓመት አካባቢ አንዲት ላምነች ገፍታ የጣለችኝ። ከዛ ከወደኩ በኋላ ሙሉ በሙሉ በግራ ጎኔና በጭንቅላቴ ላይ ከባድ ጉዳት ደረሰብኝ። በዛ ጉዳት ምክንያት መንቀሳቀስ እስከማልችልበት ደረጃ ላይ ደርሼ ለተወሰነ ጊዜ ቤት ነበርኩ። እኔ የለመድኩት 24 ሰዓት ለእንቅልፌም ጊዜ የለኝም። ሰርቶ ራስ መቀየር ነበር የምፈልገው። የአራት ዓመት ልጅ ነበረኝ። አንድ አካል ጉዳተኛ ኢንጆም ይምጣ እነሱም የተወሰነ ነገር ያርጉት መልካም ነገር እንደ ጽድቅ ስራ መብት እንዳለ ሰብአዊ መብት እንዳለ እንኳን ጠንቀቆ ማይታወቅበት አካባቢ እናወታለን። የአካል ጉዳተኞችን ተሳትፎና ተጠቃሚነት ከፍ ለማድረግ እየተሰራ ያለው ስራ አናሳ ነው የሚሉት የሰሜን ሸዋ ዞን አካል ጉዳተኞች ፌዴሬሽን ሰብሳቢ ጌታ ሰው ፈንታ ናቸው። የአካል ጉዳተኞችን መብት እንዲከበር ከማድረግ አንጻር ከመታገል አንጻር ውስንነት አለው እና እሱን ችግር ለመፍታት ነው እንግዲህ ዞኑን የመንግስት አመራሩና በወረዳ የሚገኙት የአካልጓተኞች ማህበርና ፌዴሬሽን አመራሮች በወረዳ ከሚገኙ ከሴቶችና ህጻናት ማህበረ ጉዳይ ጽፈት ቤት ባለሙያዎች ጋር የአካል ጓተኞች መብት እንዲከበር ተጠቃሚነታቸው እንዲረጋገጥ አካል ጓተኞች ተማሪዎች ወደ ትምህርት ቤት እንዲገቡ ከማድረግ አንጻር በገቢ ማስገኛ እንዲሰማሩ ከማድረግ አንጻር ወደ መሪነት ደረጃ እንዲመጡ ከማድረግ አንጻር ባሉበት አካባቢ አደረጃጀቱ ላይ የአካል ጉዳተኞች መብትን ከማስከበር አንጻር የገጠማቸው ችግር ምንድን ነው? የሚለውን ነገር አዳምጠን አቅጣጫ ከማስቀመጥ አንጻር ነው። ይህንን እንግዲህ ዝግጅት ያዘጋጀ ነው። እንግዲህ የዞን አመራሮችም አሉ እዚህ ላይ እነሱ የሚያስቀምጡት አቅጣጫ ይዘን ወደታችን የምንታገልበት ሁኔታ ይኖራል ብዬ አስባለሁ። ለአካል ጉዳተኝነት የሚዳርጉ ችግሮች መንስኤያቸው ልዩ ልዩ ነው። ጉዳቱን ለመቋቋም የሚያስችል ምቹ አካባቢና ሁኔታዎች አሉ ወይ ሲባል ብዙ ተግዳሮቶችን ማንሳት ይቻላል። የሰሜን ሸዋ ዞን የሲቪል ሰርቪስ ሰው ሀብት መምሪያ ኃላፊ ሜሮን አበበ የአካል ጉዳተኞችን መብት በማክበር ረገድ ችግሮች እንዳሉ ያነሳሉ። ከህግም ክፍተት አኳያ ካየ ነው የራሱ የሆነ ክፍተት አለበት። ሙሉ ለሙሉ የሚል በሲቪል ሰርቪሱም እንትን ላይ ያልተካተተበት ሁኔታ አለ። አሁን እሱንም ከአካል ጉዳተኞች ፌዴሬሽን ከማህበሩ ጋር እየተነጋገሩ እሱን ማስተካከል ይጠይቃል። እውነት ለመናገር በቀጣይ የሚወጡ ስምሪቶች ላይ ልዩ ተጠቃሚ ጭምር እንዲሆኑ መስራት ይጠበቅብናል ማለት ነው። ወደ መሪነት ሚናም እንዲመጡ የማድረግ ተሳታፊ እንዲሆኑ በሁሉም ዘርፍ ነው መልሽ፣ በማህበራዊም፣ በፖለቲካውም በኢኮኖሚውም ተሳታፊ መሆን አለባቸው። ያው አንድ የማህበረሰቡ አንድ አካል ስለሆኑ ማለት ነው እና ከዚህ አኳያ ከአጋር አካላትም ጋር ጭምር በመነጋገር መመሪያዎች የሚሻሻሉትን እንዲሻሻሉ ከነሱ ጋር መስራት ይጠይቃል። የተሻሻሉ መመሪያዎችን ደግሞ የበለጠ መሬት ላይ እንዲነኩ ማድረግ በጣም ጠቃሚ ነው። የሰሜን ሸዋ ዞን ሴቶች ህጻናት ማህበራዊ ጉዳይ መምሪያ ኃላፊ የሮምነሽ ጋሻው ጠና የአካል ጉዳተኞች መሰረታዊ መብቶቻቸው እንዲጠበቁ በልማት ተሳታፊ እንዲሆኑ የሚመለከታቸው አካላት ግንዛቤያቸው ያደገ እንዲሆን ስራዎችን መስራት ቀዳሚ ተግባር ነው ይላሉ። አዲሱ የማህበራዊ ጥበቃ ፖሊሲ አዋጅ ተሻሽሎ ወጥቷል። ይሄ አዲሱ የማህበራዊ ጥበቃ አዋጅ በተለይ ቀደም ሲል የነበሩ አሰራሮችና አስተሳሰቦችን በማስተካከል ሁለተኛ አካል ጉዳተኞች ምን መብት አላቸው፣ ህጉ ላይስ ምን ተቀምጧል? የሚለውን በተለይ ፈጻሚና አስፈጻሚ አካሉ በደንብ ይሄንን አውቆ ወደ ተግባር እንዲያስገባ ይፈለጋል። በተለይም ተሻሽሎ የወጣው የማህበራዊ ጥበቃ አዋጅ ማህበራዊ ተጋላጭ የምንላቸው የማህበረሰብ ክፍሎች እነማን ናቸው የሚለውን በደንብ በግልጽ በአዋጁ የተቀመጠበት ሁኔታ ነው ያለው። አርሶ አደሮችን የግብርና ቴክኖሎጂ ተጠቃሚ በማድረግ የድህረና የቅድመ ሜካናይዜሽን አሰራርን ተግባራዊ ለማድረግ እየሰራ መሆኑን የሰሜን ሸዋ ዞን ግብርና መምሪያ ገለጸ። የግብርና ቴክኖሎጂ መሳሪያዎች የዋጋ መጨመር ፈተና ስለመሆኑም ተነስቷል። ፋንታንሽ መሐመድ ዝርዝር አላት። አርሶ አደር ገለታዋ የተንፍሱ በሰሜን ሸዋ ዞን ሲያደብርና ና ዋዩ ወረዳ ነዋሪ ናቸው። አርሶ አደሩ ቴክኖሎጂ ተጠቅመው የግብርና ስራቸውን ለማሳለጥ ፍላጎት ቢኖራቸውም የግብርና ቴክኖሎጂን ለማግኘት አለመቻላቸው በግብርና ስራቸው ላይ ተጽዕኖ የጎላ መሆኑን ተናግረዋል። እጅግ በጣም ተጠቃሚ ነው ማህበረሰቡ እና አምራችም ገበሬ ነው ያለው እዚህ አካባቢ ብዙ ጊዜ እኔ እንደውም ሁለት አመት ምናምን ሆኖኛል ተጠየኩኝ እኔ በጠየኩ ሰዓት አስራ ስድስት ሚሊዮን ና ከዛም በታች ነበረ እኔ በጠየኩ አስር ሚሊዮን ምናምን ቆጥቤ ነበረ ከዛ በዛ አጋጣሚ መሀል ፊል ሲያደርግብኝ እኔ አቆምኩ። ከዛ በኋላ መጠየቅም አላቆምኩም። የአካባቢው የጸጥታው ሁኔታ ምናምን እንደዛም ስለሆነ ማንም ቼክ ሊያደርገን አልቻለም። በዛና አማካኝነት ከጊዜ ወደ ጊዜ የአርሶ አደሩ የቴክኖሎጂ ፍላጎት እያደገ ቢመጣም የቴክኖሎጂ አቅርቦትና ፍላጎት ባለመጣጣሙ ችግር እየገጠማቸው መሆኑን አርሶ አደሩ አክለዋል። ከሌላ አካባቢው በሚመጡ ነጋዴዎች ነው እየተገለገሉ ያሉት። ያን አጋጣሚ ለመጠቀም ሲሉ ደግሞ አግባብ ያልሆነ ወጪ እየዋጡ ሰባት መቶ ስምንት መቶም እሱንም ደግሞ በሰልፍ መቶ ኮምፓይነር መጥቶ ራሱ በሰልፍ በምዝገባ ነው የሚጠቀሙ ማህበረሰቡ ብዙ የጠየቁ ሰዎች ነበሩ። እና እኛ አካባቢ ላይ ኮምፓይነሩ ቢኖር ገበሬው በወቅቱ ከዛ ተጓጉዘው እስከሚመጡ ምን እስከሚሉ ኮምፓይነሮች የሚደርሱት ወቅቱ ካለፈ በኋላ ነው። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ ግብርና ጽሕፈት ቤት የግብርና ግብአት ክትትል ባለሙያ አቶ ኤልያስ አቢ በበኩላቸው አርሶ አደሮች የሚያነሱት ጥያቄ የበርካታ አርሶ አደሮች ጥያቄ መሆኑን ገልጸዋል። በወረዳው የግብርና ቴክኖሎጂ ጥያቄ ሰፊ ቢሆንም አቅርቦቱ ግን ችግር እንደገጠመው ባለሙያው አንስተው

በዘንድሮ ዓመት ደግሞ ሆኖ የመጣው ወደ ሀያ ስምንት ሚሊዮን ኮምባይነሩ አስራ ሶስት ነጥብ አራት አካባቢ ላይ ደግሞ ትራክተሩ የተነገረበት ሁኔታ አለ። ስለዚህ በዛ አማካኝነት አርሶ አደሮች እንደተባለው ወደኋላ ያሉበት ሁኔታ አለ። ምክንያቱም እያንዳንዷን መስፈርት አሟልተው ቁጠባም ቆጥበው አሁን ወደኋላ የተመለሱበትና የተመለሱበት ወደ ሌላ ፕሮጀክት የገቡበት ሁኔታ እንዳለ መያዝ ስላለበት ነው። መሬት ያላቸው አርሶ አደሮችና ባለሀብቶች ይዞታ ማረጋገጫ ያላቸው እንዲሁም ደግሞ ፍላጎት ያላቸውን መሰረት አድርገን ነው የሚያስሰራ የነበረው በዛ አማካኝነት ያሁን እንግዲህ ከዋጋ መወደድ ጋር ያለበት ሁኔታ። የሰሜን ሸዋ ዞን ግብርና መምሪያ ኃላፊ ታደሰ ማሙሻ በበኩላቸው የአርሶ አደሩ ጥያቄ ተገቢ መሆኑን ገልጸው አርሶ አደሩን የግብርና ቴክኖሎጂ ተጠቃሚ ለማድረግ ከ84 ሚሊዮን ብር በላይ አርሶ አደሮች መቆጠብ መቻላቸውን ተናግረዋል። 84.5 ሚሊዮን የቆጠቡ አርሶ አደሮች ያለ ውድ በግድ ሌላ ፕላን ፕላን እያደረጉ ነው ያሉት። ለምን አንድ ነጥብ ሶስት ይቆጥቦ የነበሩ ሰዎች አምስት መቶ ስድስት መቶ ሺ ብር ጨምሮ ስታያቸው ለቅድመ ቁጠባው አይ አንችልም ማለት አሮች እንጂ ከኛ ግፊት የጎደለ ነገር የለም። በእኛ ማስተማር ያለብን ምንድነው፣ ምንም ነገር በነበረው ዋጋ ሊቀጥል አይችልም። ዋጋ ተለዋዋጭ ነው። እሱም መሰረት አድርገን እኛ ጥብቅ ብለን የግዴታ አርሶ አደሩ የሜካናይዜሽን ተጠቃሚ እንዲሆን የቅድመም የድህረም ሜካናይዜሽን ተጠቃሚ እንዲሆን የማድረግ ኃላፊነት አለብን እኛ እንደዛም የሚፈለገውንም ቁጠባ አሟልተው ለማንጣት ክልል ያመጣው ኮምባይነር አሁን አምስት ነው። ከአምስቱ ሶስቱን ሰጥተናል። ሁለቱን ሌሎች ዞኖች ላይ ነው የሰጠው። የዞኑ ግብርና መምሪያ የተለያዩ ቅድመ ሁኔታዎችን ቢያሟላም ከዋጋ መጨመርና አበዳጅ ተቋማት በወቅቱ ያለማቅረብና ተያያዥ ችግሮች እንደገጠሙ አቶ ታደሰ ተናግረዋል። አሁን በእኛ በኩል የአርሶ አደሮቹን ፍላጎት የመለየት ቅድመ ቁጠባ የማስቆጠብ ችግር የለብንም። በእኛ በዞን በኩል ዞን እዚህ ድረስ ነው፣ አላማው ሊንኬጅ ማድረግ ነው ከክልል ጋርና ከአበዳጅ ተቋማቶች ጋርና በእኛ በኩል የጎደለ ነገር የለም። አንዳንዶቹ በአርሶ አደር አቅም እጥረት ጎሏል። አንዳንዱ ራሷ አበዳሪ ተቋሙ በሚያመጣው የማንጣት ችግር ስለገጠመው የዶላር የምናምን ኢሹ ስላለ እሱም እንዳንድ ችግር ነው እየተነሳ ያለው። ሌላው ችለውም ያልደረሳቸው አርሶ አደሮች አሉ። ስለዚህ በዚህ መንገድ ስራ እየሰራን ነው። በእኛ በኩል የጅሩ የሲያደብር የእንሳሮ ሜዳ መቶ ፐርሰንት በሜካናይዜሽን እንዲሰራ ነው የኛ ፍላጎት። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። ወደ ሉላ ኢትዮጵያ ዘገባችን እናልፋለን። የሕዳሴ ግድብ ቀጠናዊ ትስስርን የሚያጠናክር የኢኮኖሚ ተጠቃሚነትን የሚያረጋግጥ ነው ሲሉ በውሃ አስተዳደር ዘርፍ የድንበር ተሻጋሪ ወንዞች የውሃ ዲፕሎማሲ የግል አማካሪ ፈቅ አህመድ ነጋሽ ተናገሩ። ኢትዮጵያ የሕዳሴ ግድብን መገንባቷ ለቀጠናው መረጋጋት ፋይዳው የጎላ ነው ሲሉ ጠቅሰዋል። ረህመት አደም አነጋግራቸዋለች። ኢትዮጵያ ታላቁን የኢትዮጵያ ህዳሴ ግድብ ለመገንባት ስትነሳ እጅግ ብዙ ኢኮኖሚያዊና ዲፕሎማሲያዊ ጫናዎች ነበሩባት። እነዚህን ጫናዎችም ተቋቁማ ዛሬ ላይ የግድቡን ግንባታ ለማጠናቀቅ ጫፍ ደርሳለች። ታዲያ ይህ ግድብ ሲጠናቀቅ በርካታ ግቦች ይሳካሉ ተብሎ ይጠበቃል። በውሃ አስተዳደር ዘርፍ የድንበር ተሻጋሪ ወንዞችና የውሃ ዲፕሎማሲ የግል አማካሪ አቶ ፈቅ አህመድ ነጋሽ የህዳሴው ግድብ ከሚሰጠው ኢኮኖሚያዊ ጥቅም ባሻገር ቀጠናዊ ትስስርን ለማጠናከርና በድንበር አካባቢ ሰላምን ለማረጋገጥ ይረዳል ብለዋል። የቀጠናዊ ትስስርንም በማምጣቱ የውጭ ምንዛርም በማምጣቱ ላይ ትልቅ አስተዋጽኦ አለው። ህዝብ ለህዝብን ማስተሳሰር ከተሞች አሉ አሁን ኢትዮጵያ ውስጥ ሞያሌ ኢትዮጵያ ያል ሞያሌ ኬንያ ያለ እዚህ ከሱዳን ውስጥ ብዙ ከተሞች አሉ፣ ድንበር ተሻግሮ ያሉ ከተሞች ለነዛ ከተሞች ኃይል መስጠት በጣም ትልቅ ሚና አለው። ምክንያቱም ኢትዮጵያ ውስጥ ኃይል አግኝቶ ያኛው ጨለማ ውስጥ ሲሆን በህዝብ መካከል ያለው ግንኙነት ጥሩ አይሆንም እና እንደዚህ ድንበርንም ተሻግሮ ኃይል የመስጠቱ ስራ እየበረከተ ሲወድ ሴት ድንበር አካባቢ ሰላም መረጋጋት የሚኖርበት የሚኖርበት ሁኔታ ነው ያለው። አቶ ፈቅ አህመድ እንደሚሉት ኢትዮጵያ ጫናዎችን ተቋቁማ የህዳሴውን ግድብ ስታጠናቀቅ ጂኦፖለቲካዊ ፖለቲካዊ አቅሟ ይዳብራል። መሰረተ ልማቶች ለአንድ ሀገር የመደራደር አቅም ላይ ትልቅ አስተዋጽኦ አላቸው። መደራደር ሀይል የሚባሉ ነገሮች አሉ። አንድ አራት ናቸው። ከነኚህ ውስጥ አንዱ የውሃ መሰረተ ልማት ነው። አንድ ሀገር ብዙ ወይም ግዙፍ መሰረተ ልማት ካለው የውሃውን ፍሰት መቆጣጠር የሚችል ከሆነ የመደራደር አቅሞ በጣም በከፍተኛ ደረጃ ነው የሚያድገው። ስለዚህ የህዳሴው ግድብ በዛ በኩል ትልቅ አስተዋጽኦ ነው የሚያበረክተው። ከዛ ውጭ እኛ ያለን አቅም የመልክዓ ምድር አቀማመጣችን አንዱ ጂኦግራፊካል ፓወር የሚባለው ወይም የመልክ ምድር አቀማመጥ አቅም የሚባለው ለኢትዮጵያ ትልቅ ቦታ ነው የሚሰጠው። እኛ ላይ ነው ያለ ነው ላይ መኖራችን ለውሃው ቀድመን ቀድመን ውሃው ጋር የመድረስ አቅም አለን እና እነኝን ሁለቱን ከተጠቀምን በተፋሰሱ ውስጥ አሁን በኋላ በምኖረን ውይይት ላይ የተሻለ አቅም እንድኖረን እንዳንፈራ፣ እንዳንሸማቀቅ የሚረዳን ነው የሚሆን ኢትዮጵያ እየሰራቻቸው ካሉ ትላልቅ ጉዳዮች ውስጥ በቀይ ባህር ላይ ወደብ ማግኘት አንዱ ነው። ፍላጎቷን ለማሳካትም የህዳሴው ግድብ አስተዋጽኦ ይኖረዋል ብለዋል አማካሪው። የህዳሴ ግድብን የምንጠቀመው በምን መልኩ ኃይል ለምሳሌ ኃይል ይፈልጋሉ እነኚህ ሀገራት። ኃይልን ለእነኚህ ሀገራት በማቅረብ አንድ እንደሱን መጠቀም ይቻላል። አሁን ሱዳን ያለችበት ሁኔታ ያው እንደ ያለመታዳል ሆኖ ጥሩ አይደለም። ከተረጋጋች እና በደንብ ረጋ ብላ ከብሔራዊ ጥቅማቸው አኳያ ማሰብ ከጀመሩ ወደ ኢትዮጵያ መመለሳቸው አይቀርም። ማንም ይሁን ማን ስልጣን ከያዘ ረጋ ብሎ ሲያስብ ወደ ኢትዮጵያ መመለሱ አይቀርም። በአሁኑ ጊዜ ያው አንደኛው ከግብፅ ጋር ናቸው እና የአንትቶ መምጣታቸው አይቀርም። ስለዚህ ህዳሴ ግድብ ያ የውሃ አለቃቃቁ ለእነሱ የተሻለ ጥቅም ብን በእኛ ኪሳራ እነሱ የተሻለ ተጠቃሚ በሚሆኑበት ሁኔታ መልቀቅ እንደምንችል ዲፕሎማ በዲፕሎማሲ ካሳየን ወደኛ ይመጣሉ ከዛ ማግኘት የሚቻልበት ሁኔታ ይኖራል። የታላቁ የህዳሴ ግድብ ግንባታው ሲጀመር 5250 ሜጋዋት የማመንጨት አቅም እንዳለው በወቅቱ ተነግሮ ነበር። አሁን ላይ ግን የማመንጨት አቅሙን በማሳደግ ኢትዮጵያ ከምታመነጨው የኤሌክትሪክ ኃይል 50 በመቶ ገደማ ድርሻ መያዙን የኢትዮጵያ ኤሌክትሪክ አገልግሎት ባለፈው ታህሳስ ወር ማስታወቁ ይታወሳል። በመጨረሻ አጫጭር ዘገባዎች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ በኢትዮጵያ የሩሲያ ፌዴሬሽን አምባሳደርን አነጋገሩ። አምባሳደር ሀደራ ሩሲያ የኢትዮጵያ የረጅም ጊዜ አጋር እንደነበረች ገልጸው በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት በተለይም በኢኮኖሚ ንግድና ኢንቨስትመንት መጠናከር ያለውን ጠቀሜታ አስገንዝበዋል። ሚኒስትር ዴታው የሩሲያ ኩባንያዎች በኢትዮጵያ ያለውን ምቹ ኢንቨስትመንት ሁኔታ በመጠቀም በአግሮ ኢንዱስትሪ በግብርና በማኑፋክቸሪንግና በብረታ ብረት ኢንዱስትሪዎች ላይ ኢንቨስት እንዲያደርጉ ጠይቀዋል። አምባሳደር ኢቭጄኒ በበኩላቸው በኢትዮጵያና በሩሲያ መካከል ያለውን የግንኙነት አምነው ሩሲያ በኢኮኖሚና በማህበራዊ ዘርፎች የሁለትዮሽ ግንኙነቷን የበለጠ ለማጠናከር ዝግጁ መሆኗን አረጋግጠዋል። በሁለቱ ሀገራት መካከል ያለውን የሁለትዮሽ ትብብር ለማጠናከር በሚደረገው ጥረት ሁለቱ ወገኖች መደበኛ የፖለቲካ ምክክር ለማድረግና በሚቀጥለው ዙር የጋራ ሚኒስትሮች ኮሚሽን ስብሰባ ላይ ሀሳብ ተለዋውጧል። መረጃው የውጭ ጉዳይ ሚኒስቴር ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ጋድ አባል ሀገራት የቀጠናውን የደህንነት ስጋቶች የሚመክት የዲጂታል አቅም እንዲገነቡ የጋድ ዋና ጸሐፊ ዶክተር ወርቅ ነገበየው ጥሪ አቀረቡ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ጋድ የሰው ሰራሽ አስተውሎትና ሳይበር ደህንነት ላይ ያተኮረ ቀጠናዊ ሴሚናር በኬንያ ናይሮቢ ተካሂዷል። ሰው ሰራሽ አስተውሎትና ሳይበር ደህንነትን ለጸጥታ ትብብርና የማይበገር አቅም ግንባታ ያላቸውን ድርሻ ማላቅ የሴሚናሩ መሪ ሀሳብ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ጋድ ዋና ጸሐፊ ዶክተር ወርቅ ድንበር ተሻጋሪ ወንጀሎች፣ ሽብርተኝነት፣ የሳይበር ወንጀልና የድንበር አስተዳደር ክፍተቶችን ጨምሮ በቀጠናው ውስብስብ የደህንነት ፈተናዎች እንዳሉ ገልጸዋል። የኢንፎርሜሽን መረብ ደህንነት አስተዳደር በኢትዮጵያ ላይ የሚቃጡ የሳይበር ጥቃቶችን በመመከትና የተቋማትን የሳይበር አቅም በመገንባት ወሳኝ ሚና እየተጫወተ ይገኛልም ተብሏል። መረጃው የኢትዮጵያ ዜና አገልግሎት ነው። የ2017 ዓመተ ምህረት ሀገር አቀፍ የመጅሊስ ምርጫ ምዝገባ ነገ እንደሚጀመር ተገለጸ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ የ2017 ሀገር አቀፍ ምርጫን አስመልክቶ መግለጫ ሰጥቷል። ቦርዱ ባለፉት አምስት ወራት ሲያከናውን የቆየውን ስራ ጠቅሶ የመጅሊስ ምርጫ ምዝገባን ለማድረግ የቅድመ ዝግጅት ስራው መጠናቀቁን አመላክቷል። ቦርዱ ምርጫውን አሳታፊና አካታች በሆነ መልኩ ለማካሄድ አስፈላጊውን ቅድመ ዝግጅት ማድረጉን ገልጿል። መረጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።

ብዙ ነገር ያጠፉትን አካላት በይቅርታ እየመለሰ ነው። ኑ በሏቸው። ኑሮ ድነቱ አሳብዶናል። ለምንድን ነው ውሃ የሚጠማል? ለምን ለምንድን ነው የውሃ ችግር አለ? እንዴት ጠማን ሲሉ ብድር ተጠይቆለታል። ቀጣይ ዓመት እንጀምራለን ብሎ አይሲቲ መኖር አለበት። ተማሪዎች በተግባር መማር አለባቸው። ልጆቻችን አይሲቲ እንዲማሩ እንፈልጋለን። ቴክኖሎጂ እንዲማሩ እንፈልጋለን። ይሄ ይህን ብሎ ያነሳ የትም መድረክ ላይ ነው ያላየሁ ትልልቁ መስሪያ ቤቶች አንድ ቃላት አላስከፋኝም። ትንንሽ መስሪያ ቤቶች ግን እየሰደበ እያባረረ ትላልቁ ተቋም ሳይሆን ጥቃቅኑ ተቋም ነው የሚያስለቅሰን ብለዋል። እውነት ነው። ቀበሌ እኮ ነው የሚያስለቅሰን። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየነው የእለቱ ዜናችን እዚህ ላይ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ሰላም